ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ውስጥ ለሚኖሩ የተለያዩ ሀገራት ስደተኞች በብሔራዊ ቤተ መንግስት የኢፍጣር መርሃ ግብር አከናውኗል። በመርሃ ግብሩ ላይ የተገኙት የተለያዩ ሀገራት ስደተኞች ኢትዮጵያ በችግራችን የደረሰችልን ባለውለታችን ናት ብሏል። ጠቅላይ ሚኒስትሩ ያዘጋጁት የኢፍጣር መርሃ ግብርም ኢትዮጵያ ለስደተኞች ያላትን እንክብካቤ የሚያሳይ ስለመሆኑም ነው የተናገሩት። ከየመን የመጣችው ኢትሳም ካሊድ በኢፍጣር መርሃ ግብሩ ላይ ስትሳተፍ ይህ ለሁለተኛ ጊዜ እንደሆነ ተናግራለች። ጠቅላይ ሚኒስትሩ ያዘጋጁልን የኢፍጣር መርሃ ግብርም ከቤተሰቦቻችን ጋር ያለን ያህል እንዲሰማን አድርጎናል ነው ያለችው። ጠቅላይ ሚኒስትሩ ለስደተኞች እያደረጉት ላለው እንክብካቤም ምስጋና አቅርባለች። የመኒ ስደተኛ ነኝ። አስር ዓመቴ ነው ኢትዮጵያ ውስጥ ያለው። በጣም ደስ ብሎኛል ለሁለተኛው አመቴ ቤተ መንግስት ውስጥ ኢፍጣር ፕሮግራም ተጋብዘን ስለሆነ በጉጉት የጠበቅ ነው ይሄ አመት ከጠቅላይ ሚኒስቴር ጋር በመኖሩ ቤተሰባችን ውስጥ ያለን ስለመሰለም በጣም በጣም በጣም የምንወዳችሁ በጣም ነው የምናከብራችሁ አላህ ያክብራችሁ እንዳከበራችሁን በጉጉት የሚጠበቅ በአመት አንድ ወር ስለሆነች ይሄም ደስታ አላሳጣችሁን። ከኢራቅ እንደመጣች የተናገረችው ኢስማህ ኢሳም በበኩሏ በሀገራችን ችግር ገጥሞን ወደ ኢትዮጵያ መተን መኖር ከጀመርን ወዲህ ጥሩ አቀባበል ተደርጎልናል ብላለች። በብሔራዊ ቤተ መንግስት የተዘጋጀው የኢፍጣር መርሃ ግብርም አብሮነት በተግባር የታየበት መሆኑን ጠቅሳ ይህም ኢትዮጵያ ለስደተኞች ያላትን ክብር እንደሚያሳይ ተናግራለች። በተለይም ጠቅላይ ሚኒስትሩ የኢፍጣር መርሃ ግብር ስላዘጋጁልን የተለየ የደስታ ስሜት ፈጥሮልናል ስትልም ነው የተናገረችው። ዛሬ ጥሬ ጊዜ ተደርጎልን ነው የመጣነው። እዚህ ቤተ መንግስት ጥሪው ስለተደረገልን በጣም እናመሰግናለን። ስፔሻሊ ፕራይም ሚኒስትር ዶክተር አቢይ አህመድ። ያው እዚህ ያሉት ስደተኛ ሁሉ ስደተኛ መስሎ አይታያቸውም። ራሳቸው ልክ የራሳቸው ቤት የመጡ ነው የሚመስላቸው። የመንዎች አሉ፣ ኢራቅ አለ፣ ሶሪያ አለ፣ ሱዳን አለ። ሁሉም ደስተኛ ናቸው። አንድ ላይ እያፈጠሩ እየበሉ እየጠጡ እየተጫወቱ እየሳቁ ዱዋ እየተደራረጉ ፕራይመሪ ስትራችን አክብሮን መጥቶ መሀከላችን ላይ ቁጭ ብሎ ከኛ ጋር አፍጥሮ ሁላችን ትልቅ ደስታ ነው የተሰማን። ራሴ አገሬ ላይ ያለው ስሜት ነው የተሰማኝ። ከሶሪያ የመጣው ጀሚል በሰም በበኩሉ ኢትዮጵያውያን እንግዳ ተቀባይና ለስደተኞች ክብር ያላቸው ደጋግ ሕዝቦች ናቸው ብሏል። እኔ በጣም ደስ ይለኛል። ማያቱ ቤቱ ራሱ ሚያምር ነገር ሁሉም እኔ አየሁ። የኢትዮጵያ የድሮ ነገር ሁሉ ሲያሳዩን በቃ በጣም ደስ ይለኛል። በጣም በሰላም የሚቀበሉ ሰው እንግዳ የሀበሻ ክብር ለሰው ሌላ አገር አላየሁም እኔ ሀበሻ ሰው በጣም ያክብራለ። ውጪ ዜጋ ምናምን በጣም ክብር ያርጋሉ። በጣም በቃ እንደ ቤተሰብ አንተ እንደ ውጪ ዜጋ ምናምን ማንም ሰው አይታይክም። በቃ እንደ ቤተሰብ እንደ አገር ምትኖር ኢትዮጵያ ለሁሉም ስደተኞች ተገቢውን ጥበቃና እንክብካቤ እያደረገችላቸው መሆኑን የተናገረችው ደግሞ ከሱዳን የመጣችው ነጃት ሁሴን ናት። ሱዳንም ኢትዮጵያም አንድ ነች አክፋ። እዚህ ጋር ቁጭ ያደረገችን ለዚህ ያበቃችን ኢትዮጵያ ነች። ዜግነት ሰዓት ላይ ሃይማኖት ሰዓት ላይ በአንድነት እየተቀመጥን ያለነው ኢትዮጵያ ምድር ላይ ነው። የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ጠይባ ሁሴን በአሁኑ ወቅት ኢትዮጵያ ከአንድ ነጥብ ሁለት ሚሊዮን በላይ የተለያዩ ሀገራት ስደተኞችን ተቀብላ እያስተናገደች መሆኑን ተናግረዋል። ይህም ኢትዮጵያን በዓለም አቀፍ ደረጃ ስደተኞችን ተቀብላ ተገቢውን ጥበቃና ከለላ በማድረግ ተጠቃሽ ሆናለች ብሏል። በታላቁ ቤተ መንግስት የተካሄደው የኢፍጣር መርሃ ግብር ከ12 ሀገራት የመጡ ስደተኞች መሳተፋቸውን ጠቅሰው ጠቅላይ ሚኒስትር ዶክተር አብይ አህመድ በየዓመቱ ይህን በጎ ተግባር ሲያከናውኑ መቆየታቸውንም ተናግሯል። ይህም ኢትዮጵያ እንደ ሀገር የምትታወቅበትን በጎነት በተግባር የገለጠ ስለመሆኑም አብራርተዋል። ዛሬ አራት ዓመት ጀምሮ ጠቅላይ ሚኒስትሩ በራሳቸው ቤተ መንግስት ከተለያዩ ሀገራት የመጡ ስደተኞችን የፍጣር ፕሮግራም የፍጣር መርሃ ግብር ያዘጋጃሉ። እዚህ በፍጣር ፕሮግራሙ ላይ የታደሙ በርካታ ሰዎች ናቸው እንዳያችሁት። እነዚህም ከአስራ ሁለት ሀገራት በላይ የመጡ ናቸው የሚወክሉ ናቸው። በጣም ደስተኞች ናቸው። ያላቸውም ሀሳብም ስገልጹ ነበር እንዴት እንዴት አይነት ስሜት እንደነበረ ለመግለጽም ያስቸግራል። ከተሰደዱበት ጠለላና ከለላ አግኝተው ከዛ በላይ ደግሞ በሀገሪቱ ጠቅላይ ሚኒስትር እንደዚህ አይነት አቀባበል ሰዋዊ የሆነ እጅግ ርኅራሄና አዛኝነት የበዛበት መስተንግዶው ነው ያሳዩት ጠቅላይ ሚኒስትሩ። እንግዲህ ይሄ እንደ ሀገር የምንታወቅበት ነው።